አድማጭ ተመልካቾቻችን በሰበርና ትኩስ መረጃዎች ተመልሰናል። ላይክና ሰብስክራይብ በማድረግ አብራችሁን ቆዩ። ኢሰመኮ ባካሄደው ጥናት መሰረት የዜጎች ነጻነት አደጋ ላይ መውደቁንና ኤርትራ በኢትዮጵያ ላይ ክስ መመስረቷን እንዲሁም ሰሜን ኮሪያ ይፋ ያደረገችውን አህጉር አቋራጭ ሚሳኤል በተመለከተ ያጠናቀርናቸውን ዜናዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ኢሰመኮ በኢትዮጵያ በሚወሰዱ እርምጃዎችና ጥቃቶች የሰዎች ከቦታ ቦታ የመዛወር ነጻነት አደጋ ላይ ወድቋል አለ። ኤርትራ የኢትዮጵያን ክስ በመቃወም ተቃራኒ ክስ አቀረበች። ሰሜን ኮሪያ ዋሶንግ ሀይ የተባለውን እጅግ አስፈርጂ ባለስቲክ ሚሳኤል ይፋ አደረገች። ዝርዝሮቹን እንመለከታለን። ኢሰመኮ በኢትዮጵያ በሚወሰዱ እርምጃዎችና ጥቃቶች የሰዎች ከቦታ ቦታ የመዛወር ነጻነት አደጋ ላይ ወድቋል አለ። ኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ በአራት ክልሎች መንግስትና ታጣቂ ኃይሎች በሚወስዷቸው እርምጃዎችና ጥቃቶች ከቦታ ቦታ የመዛወር ነጻነት መብት አደጋ ላይ መውደቁን ተገንዝቢያለሁ ብሏል። ኮሚሽኑ ይህን ያለው ከሚያዚያ 2017 ዓ ም ጀምሮ እስከ መስከረም 2018 ዓ ም ድረስ ለስድስት ወራት አካሄድኩት ባለው የምርመራ ሪፖርቱ ነው። በአማራ በቤኒሻንጉል ጉሙዝ በጋምቤላና በኦሮሚያ ክልሎች አሳሳቢ የሰብአዊ መብቶች ጥሰቶች አንዱ የሆነውን የሰዎችን ከቦታ ቦታ የመዛወር ነጻነትን መመርመሩን ገልጿል ምርመራው የሰዓት ላፊ ገደቦች በታጠቁ ኃይሎችና በመንግስት የጸጥታ ኃይሎች የሚዘረጉ ኬላዎች የመንገድ መዘጋት ትዕዛዞችና እርምጃዎች እንዲሁም በመንገዶች ላይ በሚደርሱ ጥቃቶች እገታዎች የንብረት ዘረፋዎችና ውድመቶች በነጻነት የመዛወር መብት አደጋ ላይ ከመጣል ባሻገር በህይወት የመኖር የአካልና የንብረት ደህንነት መብቶች ላይም ጥሰቶችን ማስከተል ቸውን አረጋግጧል። ቢቢሲ አማርኛ እንደዘገበው ኤርትራ የኢትዮጵያን ክስ በመቃወም ተቃራኒ ክስ አቀረበች። የኢትዮጵያን መንግስት የተመድ ቻርተር በመጣስ ከሰሰች። የኤርትራ መንግስት የኢትዮጵያ መንግስት ኤርትራ የህወሓትና የፋኖ ኃይሎችን በመደገፍ ጥቃት ለመፈጸም እየተንቀሳቀሰች ነው በማለት ለተባበሩት መንግስታት ድርጅት ያቀረበውን ክስ ሙሉ በሙሉ ውድቅ አድርጓል ምላሽ የሰጠችው ኤርትራ በበኩሏ የኢትዮጵያን መንግስት የሌላን ሀገር ሉዓላዊነት በኃይል መዳፈርና ማስፈራራት ወንጀል ፈጽሟል ስትል ከሳለች። ኢትዮጵያ አመራሮች ወደብ ይኖረናል እና ጦርነት አይቀሬ ነው የመሳሰሉ መግለጫዎችን በመስጠት የተመድ ቻርተርን እየጣሱ ነው በማለት ክሱን አስደግፋለች። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጦርነት ፍላጎት የለንም ጥቃት ቢሰነዘርብን ግን ራሳችንን መከላከል እንችላለን ሲሉ አቋማቸውን በድጋሚ አስረድተዋል። በተጨማሪም ኤርትራ የኢትዮጵያ መንግስት በአማራ ክልል በፋኖ እየደረሰበት ያለውን የውስጥ ችግር በውጭ ጠላት ላይ በማሳበብ ትኩረት ለማስቀየር እየሞከረ ነው ስትሮቅሳ ይህን አካሄድም ጅራፍ ራሱ ገርፎ ራስ ይጮሃል ከሚለው ተረት ጋር አመሳስለዋለች። የኢትዮጵያ መንግስት ለዚህ አዲስ ምላሽ እስካሁን የሰጠው አስተያየት የለም። የሁለቱ ሀገራት ግንኙነት ግን በከፍተኛ የዲፕሎማሲ ውጥረት ውስጥ እንዳለ መገለጫዎቹ ያሳያሉ። ዜና ኢትዮጵያ እንደዘገበው ሰሜን ኮሪያ ህዋሶንግ ሀ የተባለውን እጅግ አስፈሪ ባሊስቲክ ሚሳኤል ይፋ አደረገች። ሰሜን ኮሪያ በሰማንያኛ ዓመቱ የሰራተኞች ፓርቲ መስረታ በዓል ላይ እጅግ ኃያል የተባለውን አህጉር አቋራጭ ባለስቲክ ሚሳኤል ለመጀመሪያ ጊዜ ይፋ አደረገች። ዋሶንግ ሀያ አይሲቢኤምን በወታደራዊ ትዕይንቱ ላይ ያስመለከቱት ኪም ጆንግ ኡን ታላቅ ኩራት ተሰምቷቸዋልም ተብሏል። የሰሜን ኮሪያ ማዕከላዊ የዜና ወኪል ኪም ጆንግ ኡን ባለስቲክ ሚሳኤሉን በወታደራዊ ትዕይንቱ ላይ ባስመለከቱበት ሰዓት ሀገሪቱ ዋንግሶንግ ሀያ ባሊስቲክ ሚሳኤል ይፋ ስታደርግ በዓለም አደባባይ ቆማ የፈረጠመ ወታደራዊ ጡንቻን እዩልኝ አይነት መልእክት አስተላልፋለች፣ በሚልም በምዕራቡ ዓለም ዘንድ ተተችታለች። ሆኖም ግን ህዋሶንግ ሀያ በአሁኑ ሰዓት ሰሜን ኮሪያ በረዥም ርቀት ተሶንጫፊ የኒውክሌር ጦር ስርዓት አቋሟ ምን ላይ እንደደረሰ የሚያሳይ ነው ተብሏል። ተከታታይ የህዋ ሶንግ ባሊስቲክ ሚሳኤል ምርት ላይ ያተኮረችው የኪሞቹ ሀገር አህጉር አቋራጭ አውዳሚ የጦር መሳሪያ ስርዓት ባለቤት መሆኗን የሚጠቁም አድርጓታል ተብሏል። ዋሶን ጋ ያበርካታ የኒውክሌር ጨረሮችን በተመሳሳይ ሰዓት እንዲያስተናግድ ተደርጎ የተዘጋጀ ሊሆን ይችላል በሚልም ባለሙያዎች ሀሳባቸውን በማጋራት ላይ ይገኛሉ። ዋሶን ጋ 18ን ቀደም ሲል ቢዮንግ ያንግ ማምረቷም የሚዘነጋ አይደለም። የዩቱብ ቤተሰቦቻችን ለሰዓቱ ያጠናቀርናቸው ዜናዎች እነዚህ ነበሩ። ድጋሜ በሌሎች ጉዳዮች እስከምንገናኝ መልካሙን ሁሉ እየተመኘን ላይክ እና ሸር እንዲሁም ሰብስክራይብ በማድረግ እንድትተባበሩን እያሳሰብን በዚሁ እንሰናበታለን። ሰናይ ቆይታ።